ስንት አመት ነበር የታመምከው? ውስጥ አስር አመት በላይ ይሆናል። እንደዚህ ለመንካት ሞክር ያልቻልኩኝም እና ከዛ ምንድን ነው የማደርገው እንደዚህ ቁጭ ያደረግና እንዳርጌ ወይም ወደ ጎን እንደዚህ ቁጭ ብዬ እንደዚህ ያርጌ ነበር። እና ደግሞ ስለዚህ ሰርቫይካል ትሪ ፎር ፋይቭ ተይዟል እዚጋ እና ለያያሉ ከማመጣቸው ይሄኛው ትንሽ ከፍ ያለ፣ እዚህ ደግሞ ትንሽ ወደቅ ያለ ነገር። ለዚህ ይሄ ነው የሚያመየውል። ኤል ትሪ ኤል ፎር ኤል ፋይቭ ኤስ ዋን እና ኤል ትሪ ኤል ፎር ኤል ፋይቭ ኤስ ዋን። የት ድረስ ነው ያመመህ? እዚህ ነው የሚመጣው። በቃ ምንም ምትን የለውም። ከዚያ ይሄ ቴንሽን ደግሞ ይሄ ነው።

አሁን ደግሞ ይሄ ጀሮ የአይን ብዥ ማለት ዳታዎች በትክክል ያይ የሚጠፉብህ እሱ ነገር አለ። ጭንቀት፣ ራስ ምታት፣ አንዳንድ የጀሮም ችግር እንደዚህ እንደዚህ እዛች ደግሞ ያስ

ኃይለኛ ነው። ተንፈስ አንዴ። እንደገና ተንፍሰና እዚህ ጋር ነበሮ ችግር በሙሉ ተገላግለሃል። ውጭ ምንስ? ቅድም ይሄ ስነካው ምን ነበረ? እዚህ ላይ ቅድም የት ቦታ እንደምሄድ ... አሁን የለም ምንም የለም። አሁን የለም። ቁጭ ብትል ብትነሳ ምንም የለም። እሱ ብቻ አይደለም አምጣ ከዛ ምንም

ቅድም ያነሳሁት ነው፣ የጎደል ካለ ያሟላዋል። ይሄ ወገብ ነው እንዳለ፣ ይሄ ያው ጨጓራ፣ ይሄ ደግሞ ዓይን፣ ጆሮ፣ ቅርት ምናምን እያለ ይመጣል። ይህም እንደዚሁ፣ ይህም እንደዚሁ።

ቅድም ምን ነበር ያመመነ? እዚህ ስንጫ ነው። በጣም ትንፋሽ አጥራል። ሰበር ዜና ግን ምንድን ነው የሚሆነው? ሰበር ዜና እግሬ ላውጣ፣ በእግሬ ልንካ። አይ ምንም ነገር አይሰማኝም ነው? አዎ

ዳጅስቲንግ ፕሮብለም ዳጅስቲንግ ፕሮብለም የሚያደርገው በስድስት ሰከንድ እንዲሰናበታል። ከአንተ የሚጠበቀው አፍት ዘጋል መላስ እንዳይጎዳ ቁጭ እላለሁ። ዳንስ ሄደ። ምን ላይ ተሰማ? በሽታውን አታክም የሚያደረገው ያለሱ በዚህ ይሄ ወገባችን ነው፣ ይሄ ጀርባችን ነው እዚጋ ያለው እሱን ያሰናበት በዚህ እና ወገብህ ማለት ነው ወይም ሆድህ ዳጀስቲን ፕሮብለም እሱን ያሰናበተው። አሁን ገልበጥ ብለህ በሆድህ ትተኛለህ። ገልበጥ ነው የምትለው ለወደፊት ስትነሳ ነው እንደዚህ አርጋ አንጣሱ ነው። ታንኪዩ ታንኪዩ።

እና ዋለት ማድረግ ፖርሳ፣ እሱን አታድርግ። ሰውፋ ላይ እንደዚህ አትበል። የተለቀቀ ስፖርት አለ አይተዋል። እሱን ከሰራ አንተ አይደለም ለሁሉም ታሰላልፈሀለህ። ታማሚዎች አይመጡም። ወደ እሷን ሁሌ ታደርጋታለህ። ብዙ የምትቸገረ የአንተን ቪዲዮ ስለማይ ስለነበረ እንደዚህ ለመንካት ሞክሬ አልቻልኩኝም። እና ከዛ ምንድን ነው የማደርገው? እንደዚህ ቁጭ አደርግና እንዳርጊ ወይም ወደ ጎን እንደዚህ ቁጭ ብዬ እንደዚህ አድርጊ ነበረ የማነሳውን አሁን እንደዚህ ምናምን ሳታጥፍ ሆ አላጥፋውም ያለው